ወሳኝ ኩነቶች ኩነቶች ወሳኝ ኩነቶች። ይህ ፕሮግራም የማዕከላዊ ኢትዮጵያ ክልል መንግስት የወሳኝ ኩነቶች ምዝገባ ኤጀንሲ ተዛቡ አመለካከቶችንም በማረም የህብረተሰቡን ተጠቃሚነት እንዲረጋገጥ ጉልህ አስተዋጽኦ ያበረክታል። ወሳኝ ኩነቶች ወሳኝ ኩነቶች ኩነቶች

የወሳኝ ኩነት ምዝገባ በዋነኛነት የልደት፣ የጋብቻ፣ የፍቺና የሞት ክስተቶችን በቀጣይነት በቋሚነትና በአስገዳጅነት የመመዝገብና የማከማቸት እንዲሁም ለሕግ ለአስተዳደርና ለስታስቲክስ ስራ መረጃ ፍላጎት የማቅረብ ተግባራትን የሚያከናውን ነው። የወሳኝ ኩነቶች ምዝገባ የዛሬውን ቅርጽና ይዘት ለመያዝ በሰው ልጅ ማህበራዊ ታሪክ ውስጥ በርካታ ዘመናትን አስቆጥሯል። ወሳኝ ኩነት ከልማዳዊ አሰራር ወጥቶ ሁሉን አቀፍ ቋሚና ቀጣይነት ያለው የወሳኝ ኩነቶች ምዝገባ ምዝገባ ስርዓት መዘርጋት ለግለሰቦች ለተቋማት፣ ለአገራትና ለአለም አቀፉ ማህበረሰብ ከፍተኛ ጠቀሜታ ይሰጣል። የወሳኝ ኩነቶች ምዝገባ ለአንድ አገር ቀጣይ እድገት አቅጣጫን ለመደገፍ አስተማማኝ የመረጃ ምንጭ በመሆን ያገለግላል። እንዲሁም ለአስተዳደራዊ ጉዳዮች የፍትህ ስርዓቱን ቀልጣፋ በማድረግና የዜጎችን ሰብአዊ መብት በዘላቂነት በማስጠበቅ የፍትህ ስርዓቱን ከልማዳዊ የህግ አፈጻጸም አሰራር ወጥቶ ዘመናዊ ቋሚና አስተማማኝ የመረጃ አጠቃቀም ስርዓት እንዲኖር በማድረግ በተጨማሪ የመስተዳድር አካላት የህዝብ አስተዳደር ስርዓትን ለማስፈን ትክክለኛና ፍትሃዊ ውሳኔ ለመስጠት አስፈላጊ ነው። የማዕከላዊ ኢትዮጵያ ክልል ወሳኝ ኩነቶች ምዝገባ የዘጠኝ ወራት ዕቅድ አፈጻጸም ከሚመለከታቸው አካላት ጋር በሰሞኑን የግምገማ መድረክ በቡታጅራ ከተማ አካሂዷል ሳይ

በበጀት ዓመቱም ኤጀንሲው የነደፋቸውን ግቦች ለማሳካት ዘርፈ ብዙ ተግባራትን በማከናወን ላይ እንደሚገኝና ባለፉት ዘጠኝ ወራት ለሰባት መቶ ክብር መዝገብ ሹሞች የኦንላይን ምዝገባ እንዲካሄድ ከፌዴራል ኢሚግሬሽንና ዜግነት አገልግሎት ጋር በመቀናጀት ለሁለት መቶ የክብር መዝገብ ሹሞችና ኤክስቴንሽን ባለሙያዎች በቅንጅት ስራ አተገባበርና ወቅታዊ ምዝገባ ላይ ትኩረት እንዲያደርጉ ስልጠና መስጠቱን የማዕከላዊ ኢትዮጵያ ክልል ወሳኝ ኩነቶች ምዝገባ ዋና ዳይሬክተር አቶ አበበ ከበደ እንዲህ ገልጻል። ባለፉት ዘጠኝ ወራት ለ700 ክብር መዝገብ ሹሞች በታብለት የኦንላይን ምዝገባ እንዲካሄድ ከፌዴራል ኢሚግሬሽንና ዜግነት አገልግሎት ጋር በመቀናጀት ስልጠና በመስጠት ለሁለት መቶ ክብር መዝገብ ና ክብር መዝገብ ሹሞችና ጤና ኤክስቴንሽን ባለሙያዎች በወቅታዊ እና በቅንጅታዊ ስራዎች አተግባበርና በወቅታዊ ምዝገባ ላይ ትኩረት እንዲያደርጉ ስልጠና በመስጠት እንደ ክልል በጥቅሉ ከ63 ፐርሰንት በላይ ቀበሊያትን የሚካሄደውን የኦንላይን የቴክኖሎጂ ምዝገባ በማስተሳሰር በመቻሉ የወቅታዊነትና ሞት ምዝገባን በ25 ሆስፒታሎች ተግባራዊ ማድረግ የሚያስችል የኪሎ ስልጠና በመስጠት በግንዛቤ ፈጠራ ከባለድርሻ አካላት ጋር የተጀመረው ቅንጅታዊ ስራ የማጠናከር ስራዎችም ሲሰሩ እንደ ክልል በጥቅሉ ከ63% በላይ ቀበሌያት የሚካሄደውን ምዝገባ በቴክኖሎጂ ማስተሳሰር መቻሉንና የወቅታዊ ልደትና ሞት ምዝገባን በሃያ አምስት ሆስፒታሎች ተግባራዊ ማድረግ የሚያስችል የክህሎት ስልጠና በመስጠት ግንዛቤ በመፍጠርና ከባለድርሻ አካላት ጋር የተጀመረውን ቅንጅታዊ ስራ በማጠናከር ረገድ በርካታ ስራዎችም ተሰርተዋል። የወሳኝ ኩነቶች ምዝገባ ስራን ማሳካት የሚቻለው ቅንጅታዊ አሰራሮችን በየደረጃው በማሳካትና ተግባራት በኃላፊነትና በተጠያቂነት መወጣት የሚያስችል አሰራር በሁሉም መዋቅር ሲተገበር ብቻ መሆኑንም ይናገራሉ። እንደ ክልል በጥቅሉ ከ63 ፐርሰንት በላይ ቀበሊያትን የሚካሄደውን የኦንላይን የቴክኖሎጂ ምዝገባ በማስተሳሰር በመቻሉ የወቅት አብነትና ሞት ምዝገባን በ25 ሆስፒታሎች ተግባራዊ ማድረግ የሚያስችል የኪሎ ስልጠና በመስጠት በግንዛቤ ፈጠራ ከባለ ድርሻ አካላት ጋር የተጀመረው ቅንጅታዊ ስራ የማጠናከር ስራዎችም ሲሰሩ ቆይተዋል። የወሳኝ ኩነት ምዝገባ ስራን ማሳካት የሚቻለው ቅንጅታዊ አሰራሮችን በየደረጃው መትከል ሲቻልና ተግባርና ኃላፊነትን በተጠያቂነት መወጣት የሚያስችል አሰራር በሁሉም መዋቅሮች ሲተገበር ብቻ ነው። በኢትዮጵያ ሁሉንም ዜጎች አካባቢዎችና በአዋጅ ከተደነገገ ጊዜ ጀምሮ የተሟላና ወቅቱን የጠበቀ የወሳኝ ኩነት ምዝገባ ስርዓት ተዘርግቶ ተግባራዊ በመደረጉ የህብረተሰቡን ሁለንተናዊ ተጠቃሚነት ለማረጋገጥና የመልካም አስተዳደር ችግሮችን ለመፍታት በሚደረገው ጥረት እንደ ክልል የወሳኝ ኩነቶች ምዝገባ ከፍተኛ ድርሻ በመወጣት ላይ እንደሚገኝ በመድረኩ የተገኙት የማዕከላዊ ኢትዮጵያ ክልል ሰላምና ጸጥታ ቢሮ ኃላፊ አቶ ተመስገን ካሳ ተናግረዋል። የምዝገባ ስርዓቱን ማጠናከር ለሀገር ኢኮኖሚ እድገትና የብልጽግና ጉዞ የላቀ ሚና ያለው እንደመሆኑ መጠን ሁሉም ሰው የሚታወቅበትን ኢትዮጵያ ራዕይ ለማሳካት ተሳትፎ ማድረግ ይጠበቅበታልም ይላሉ። በሀገራችን ኢትዮጵያ ሁሉንም የሀገሪቱን ዜጎች አካባቢዎችን ጨምሮ በአዋጅ ከተደነገበት ጊዜ ጀምሮ የተሟላ እና በወቅቱን የጠበቀ የወሳኝ ኩነት ምዝገባ ስርዓት ተዘርግቶ ተግባራዊ በመደረጉ የሕብረተሰቡን ሁለንተናዊ ተጠቃሚነት ለማረጋገጥና የመልካም አስተዳደር ችግሮችን ለመፍታት በሚደረገው ጥረት የወሳኝ ኩነት ምዝገባ እንደ ክልላችን ከፍተኛውን ድርሻ በመወጠት ይገኛል። የምዝገባ ስርዓቱን ማጠናከር ለሀገር ኢኮኖሚ እድገትና ብልጽግና ጉብዞዋችንን የላቀ ሚና ያለው እንደመሆኑ መጠን ሁሉም ሰው የሚታወቅባትን ኢትዮጵያ ሁሉም ሰው የሚታወቅባትን ማይካላ ኢትዮጵያ ክልል ራዕይ ለማሳካት በተጠያቂነት ላይ የተመሰረተ ተሳትፎ ማድረግ ይጠበቅብናል። እንቅስቃሴ የምዝግባ ውጤታነትን ለማሳደግ የባለድርሻ አካላት ተሳትፎ በማሳደግ ረገድ ሰፊ ስራዎች አከናውነዋል። በአንዳንድ ቀበሌያት በአገልግሎት አሰጣጥ ላይ የተስተዋሉ ችግሮችን በሕግ አግባብ ለመፍታት እየተከናወነ ያለው ተግባር አበረታች ቢሆንም ከችግሮቹ ስፋት አኳያ ኪራይ ሰብሳቢዎችን በማጽዳት ዘርፉ በንጹህ እጆች እንዲሰራ በየደረጃ በሚገኝ አመራር ወቅታዊ አጀንዳ በማድረግ መንቀሳቀስ ይገባል። የተጀመሩ ዘርፈ ብዙ ተግባራት በተሳካ መንገድ ለማስቀጠል ኤጀንሲው በቂ የበጀትና የሰው ኃይል ድጋፍ እንዲያገኝ የመልካም አስተዳደር ችግሮችና ብልሹ አሰራሮች በየደረጃው ባሉ የሰላምና ጸጥታ መዋቅሮች መሪነት በወቅቱ እንዲፈቱ ቢሮ ተገቢውን ክትትል እያደረገ እንደሚገኝም አብራርተዋል። የተጀመሩ ዘርፈ ብዙ ተግባራት በተሳካ መንገድ ለማስቀጠል ኤጀንሲው በቂ የባጀትና የሰው ኃይል ድጋፍ እንዲያገኝ የመልካም መስጠት ችግሮችና ብልሹ አሰራሮችን ፖለቲካዊ ትርጉም አገኝተው በየደረጃ ባሉ የሰላምና ጸጥታ ማዕቅሮች መሪነት በወቅቱ እንዲፈቱ ቢሮ ተገቢ ሲያደርግ ቆይተዋል። በመድረኩም በ2017 በጀት ዓመት የሶስተኛ ሩብ ዓመት በሁሉም ዞኖችና ልዩ ወረዳዎች የተሰሩ ስራዎች ሪፖርት ቀርቦ ጠንካራ እና ደካማ ጎኖች ተለይተው ተገምግመዋል። በቀረበው ሪፖርት እንደ ክፍተት ከተነሱት መካከል ከልደት ምዝገባ በስተቀር የሌሎች ኩነቶች አፈጻጸም ዝቅተኛ መሆን የታየ ሲሆን በጥንካሬ ከታዩት መካከል ምዝገባ ላይ የሚገኙ ሆስፒታሎች የወቅታዊ ልደት ምዝገባ የተሻለ መሆኑን የዞን ጤናና ሰላምና ጸጥታ መዋቅር ለሆስፒታሎች የተቀናጀ ድጋፋዊ ክትትል መጀመር፣ የወሳኝ ኩነት ክበብ አደረጃጀት መመሪያ ለትምህርት ቤቶች ተደራሽ መደረጉ በዋናነት በጥንካሬ የታዩ ሀሳቦች ናቸው። በሪፖርቱ መነሻ ተሳታፊዎች ሀሳብና አስተያየት ያነሱ ሲሆን የታዩ ጠንካራ ጎኖችን በማስቀጠል መስራት እንደሚገባም ገልጸው፣ በቴክኖሎጂው ዘርፍ ግንዛቤ መፍጠር፣ ብልሹ አሰራሮችን ማስወገድና ሌሎችም ለአብነት የ የተጠቀሱ ሀሳቦች ናቸው። ምናልባት ሚዲያ ላይ ከዚህ የበለጠ ነገር ብትሰሩበት፣ ለምሳሌ ህብረተሰቡ ስለ ወሳኝነት ያለው አመለካከት ዝቅተኛ ስለሆነ ከዚህም በላይ ብትሰራበት የበለጠ ጥሩ ስራ ይሰራል የሚል ሀሳቡ ያለ። ቴክኖሎጂን በተመለከተ ታይብሌት ያው እንተካፈላ እናያለን። ግን ባለፈው የወሰዱ ክብር ሹሞች አንድ ቀን ሄዱና ተመልሶ ነው የሄዱት። በዛ በታብሌት ዙሪያ ላይ ምንም ግንዛቤ የለንም። ሄደን ወሰደን ተመለሰን። ስለዚህ እኛ ይህንን ስራ ምንም ልንሰራ አንችልም። እናንተ አስተባባሪዎች ብትሄዱ ና ሄዳችሁ ከእኛ ጋር ብትሆኑ እናንተ ብትቀበሉ ኖሮ ግንዛቤን ከእናንተን እናገኝ ነበረ። አሁን እኛ ስራውን ልንሰራ ዘንድ አልቻልም። አንደኛው ዳታ የለም ይላል፣ አንደኛው ምን እንደሆነ የለም ይላል፣ አንደኛው ወደ ውስጡ ገብቼ አላቅም ይላል። ወደ እኛ ሲመጡ እኛ ግን ምንም ግንዛቤ ስለ የለን በዛው ዙሪያ ላይ ለነሱ ድጋፍ ልናደርግላቸው ዘንድ አልቻልንም። ምናልባት አልባት የሚቻል ቢሆን አስተባባሪዎቹ በዘለ ግንዛቤ አገኝተው ታች ወርደው ስራ የሚሰሩበት አግባብ ቢፈጠር የተሻለ ይሆናል የሚለው አሳብ አለኝ። በሚዲያ ላይ እየተሰሩ ያሉ እስከ ስምምነት ጀምሮ በሚዲያዎች እየተሰሩ ያሉ አዌርነሶች ትልቅ ናቸው። ትብብርና ቅንጅታዊ አሰራር በይበልጥ ይሰራላለው ተሞክሮች ግን ሰነዱ ሲቀርብ እንዳስተያየት የተለያዩ አካባቢዎች ቅድም ያው ነው አንድ ሁለት ነገር እንትን ፕሬዝንት ለማድረግ ሞክር ያለው ሰነዱ እንትን ቆንጆ ልምዶች ቀርበው ሌሎች እንዲወስዱት ተሞክሮች ተብለው በደንብ ሰሩ። ቅድም አሁን እንደተባለው ሰው እየሰራ የፊት አመራሮች አልሰሩ የሚል ጀነራል ንግግር ኦፌንሲቭ ነው ብለዋል። እና በቃ ሊቀመሩ የሚገቡ ስራዎች እና እነዛ ሪፈር ተደርገው ቢቀርቡ አንዱ ዞን ከሌላው ዞን የሚማር ይሆናል የሚል አስተያየት ለመስጠት ነው። የሰርተፍኬት እጥረት አካባቢ መዝገብ እጥረት አካባቢ ያለው ነገር እኔ ኔክስት ይር መደገም ያለበት ነው ብዬ አላስብም። የድር ሰብሳቢ እስከ ዘንድሮ እስከ መጀመሪያ ዓመት ድረስ ብዙም ስራ ላይ የነበር አይደለም። የድሩን ሰብሳቢ ያዝ ነው ዞን ላይ የነበረውን አጠቀል ነገር ያንቀሳቀሰልን ነው። ዝም ያሉ ኩነቶች ቅድም እንደተባለው የሞት ጋብቻ፣ ፍቺ የመሳሰሉት አሁን ከልደት ውጭ ያሉት ዝቅተኛ ናቸው። እነዚህ ላይ በደንብ ከሰራን ለውጥ ማምጣት የምንችልበት ሁኔታ ይኖራል የሚል ነገር አለኝ። ና ከተሳታፊዎችም የተለያዩ ሀሳብ፣ አስተያየትና ጥያቄዎች የተነሱ ሲሆን ግንዛቤ ከመፍጠር አንጻር ከተለያዩ ሚዲያዎች ጋር በጋራ በመሆን ዘርፈ ብዙ ስራ እየተሰራ እንደሆነና ዞኖች፣ ልዩ ወረዳዎች የሰርተፍኬት ደረሰኝ በአግባቡ ኦዲት ማድረግ እንዳለባቸው በመናገር ዞኖች ለወረዳዎች ድጋፍና ክትትል በመስጠት በቀጣይ የተሻለ አፈጻጸም ለማስመዝገብ ከአገልግሎት አሰጣጣ አኳያ መልካም አስተዳደርን ማረጋገጥ ያስፈልጋል፣ በማለት ምላሽና ማብራሪያ ሰጥተዋል። በአዋጁ የተሰጣቸው የክብር መዝገብ ሹም ተብሎ ክልሉም አይደለም ያወጣው፣ የወሳኝ ኩነት ኤጀንሲም አይደለም ያወጣው፣ አዋጁ ፌዴራል ነው ያወጣው ሶ ይሄ በእኛ ብቻ አይደለም በሁሉም ክልሎች ተግባራዊ የሚደረግ ነገር፣ ግን ፈርጣማ የሆኑበት አውድ የቱ ጋ ነው የሚለውን ነገር ደግሞ በደንብ መኮርኮር ይፈልጋል። በነገራችን ላይ አሰራሩ ከዚህ በኋላ በእንደዚህ ሁኔታም ይቀጥል አይደለም። ነፃ የስልክ መስመር 61 28 የማዕከላዊ ኢትዮጵያ ክልል የወሳኝ ኩነቶች ምዝገባ ኤጀንሲ ነፃ የስልክ መስመር አለ። በቃ ችግር ያለበትን መዋቅር መረጃ እየሰጡ እዛው እንድታረሙ የማድረግ ስራ መስራት የሚያስችል አሰራርም ዘርግተና ማንኛውንም ጥቆማ በዚህ መስመር መስጠት ይቻላል። ሰውንም ከችግር እንዲወጣ የማረም ስራ እንደምንሰራ ታሳቢ አድርጋችሁ ብትወስዱ ጥሩ ነው የሚል ሀሳብ አለን። ሌላው ከሰርቲፊኬት እጥረት ጋር ተያይዘው ትክክል ነው ስራ ውስጥ ያሉ በትክክል ስራውን ኦዲት እያደረጉ ያሉ መዋቅሮች ብዙ ጊዜ ሰርቲፊኬት እጥረት ይገጥማል። አንስቻሉ ወደ ምን እናድርግ ያው ቅድም እናነሳችሁት ዞኖች በራሳችሁ ገንዘብ አዋጣችሁ እንዲያርጉ እንዲያርጉ ለማለት አሁን አሁን ባለው ይቻላል አይቻልም የሚለውን ነገር ደግሞ ማየት ያስፈልጋል። እኛ ግን እንደ ክልል እዚህ ማዕከላዊ ኢትዮጵያ ክልል ከመጣም በኋላ ባለን በጀት ክልሉ በሚሰጠን ሪሶርስ ሁለት መቶ ሺህ እና ከዛ በላይ የልደት ሰርተፍኬት አሳትመናል። ሁላችንም መውሰድ ያለብን ይሄ ታች የሚወርደው ሰርተፍኬት ለምን አላማ ነው እየዋለ ያለው የሚለው ነገር በጣም የቤት ስራውን ሁላችን ይነሳል። አንዱ ሰባ ሰላሳ ቅድም እንግዳ ያነሳው ነገር ከአዋጁ አንጻር አያስገድም ከአዋጁ አንጻር አዋጁ ክሊርሊ ያስቀመጠው ወቅታዊና የዘገየ ነው። በሆስፒታል በጤና ጣቢያ ስደመር በቀበሌ ላይ ዜጎቻችን እንደተወለዱ የሞቱም ከሆኑ እንደሞቱም የተጋቡም የተፋቱም በወቅታዊ ምዝገባ ላይ እቅድ አቅደን በዚህ ልክ ሰርተፊኬት ታትሞ ይውረድ። ከዛ ያለፈ ግን አገልግሎት የሚያገኝ ዜጋ ከመጣ አሰራሩ ተከትለ ፍታዊ በሆነ መንገድ አገልግሎት ስት ነው የሚለው፣ እንደተባለውን በትክክል እሱን አፕላይ የሚያደርጉ መዋቅሮች ስንቶች ናቸው የሚለውን ደግሞ በደንብ ገምግሙ፣ በደንብ ገምግሙ። ስለዚህ ትክክል ነው አይደለም፣ ከአዋጁ አንጻር ከደንቡ አንጻር ውጤታማ ያደርገናል አድርገንም የሚለውን ነገር እኛ እናያለን ወስደን። ነገር ግን ይሄ አሰራር ታች ያለውን ችግር በሚያስተነፍስ መንገድ መንገድ ጥሩ ነው። አዋጁ ግን እንደዚህ አድርግ የሚል ክሊር የተቀመጠ ነገር የለምና፣ ከዚህ በኋላ እንዴት መፈታት አለበት? አሁን ያለው ሁኔታ እንዳነሳሁት፣ ከዚህ በኋላ እያንዳንዱ ቀበሌ ላይ በቴክኖሎጂ በታገዘ ሰርቲፊኬት ፕሪንት አውት እየተደረገ ኦንላይን ዜጎች ሰርቲፊኬት ማግኘት አለባቸው ነው። ፌዴራልም የያዘው አቋም ይሄ ነው። ሁሉም ክልሎች ላይ እንደ አዲስ አበባ ከተማ፣ ኦሮሚያ፣ ሌሎችም ክልሎች ወደዛ እየገቡ ነው። እኛም አሁን ወደዛ የመግባት መነሻ ነገር ይዘናል። አሁን ታብሌት ስናወርድም አንዱ ታሳቢ የተደረገው እሱ ነው። 700 ብቻ አይደለም ቀድሞ ከወረደ ጋር ወደ ስምንት መቶ ምናምን ቀበለያቶችን ወደ ሚሳር የሚባል ሞባይል ኢትዮጵያ ሶፍትዌር ምዝገባ እንዲጀምሩ አድርገናል። እንዳነሳችሁትም ታብሌት ገቢ ወጪ አካሄዱ እንዴት ነው ስንነጋገርም? ዜርያስ እኔ ከነሱ ጋር ተግባብተን አሁን እዛ ከሄዱ በኋላ ታች ያለው መዋቅር የወረዳውን መዋቅር ለመሸወድ የሚሄዱት መንገድ ትክክል አይደለም። ሚዲያ ላይ በደንብ ሚሰራ ተብሎ የተነሳው እኛ እንደ ወሳኝ ሁነት የሚዲያ አጠቃቀም ችግር የለብንም። በከንባታ ማህበረሰብ ሬዲዮ አለን፣ በስልተ ማህበረሰብ ሬዲዮ አለን፣ በደቡብ ሬዲዮና ቴሌቪዥን ድርጅት እዚህ ክልል ውስጥ ያሉ ሚዲያዎች በሙሉ እንጠቀማለን። ሀዲያ ቲቪ ውል ገብተን እየሰራን ነው። የክልሉ መንግስት ኮሚኒኬሽን የፓርቲ ገጽ ሁሉንም እንጠቀማለን። ደግሞ ታች ያላችሁ በተለይ ዞን ላይ ወረዳ ላይ ያላችሁ መረጃ ፊድ አርጉ። አራተኛ ሩብ ዓመት ዞኖች በተቻላችሁ መጠን የድጋፍ ክትትል ወረዳዎችን አድርጉ። የ2018 እቅድ ሲሪየስሊ በደንብ አቅዳችሁ የክልላችንን ዜጎች አገልግሎት በነጻነት ያለምንም እንግልት ልጆቻቸውን ሰርተፊኬት፣ የተጋቡትም ሰርተፊኬት፣ አጋጣሚ ሆኖ የተፋቱ ካሉ ደግሞ ሰርተፊኬት የሞቱም ነፍስ ይማር ብለን ለቤተሰብ ሰርቲፊኬት ጉዲፈቻ ደግሞ ካለ ሰርቲፊኬት በነጻነት ዜጎች እንዲያገኙ የማድረጉን ስራ ትኩረት ሰጥተን የምንሰራበትና እና 2018 ላይ ሲሪየስ የሆነ ጠንካራ እቅድ አቅደን ወደ ተግባር የሚገባበት ጊዜ ይሆናል ብዬ አስባለሁ። አሁን በእጃችን ባለን የሰው ኃይል አሁን በእጃችን ባለው እድል አሁን ባለን አመራር ሎጂስቲክ፣ በሁሉም ነገር በደንብ ብንሰራ ኖሮ አሁን ከፈጸምነው ነገር የተሻለ መፈጸም እንችላለን፣ እርግጠኛ ነኝ። በሂደት እያደግን ስንመጣ ፍላጎታችን እያደገ ሲመጣ፣ እውነት ነው፣ ቅድም ያነሳችው ነገር ተገቢ የሚሆንበት አጋጣሚም አለ እድልም አለ። አሁን ግን የያዘን ያ ነገር ብቻ ነው ወይ እራሳችንን መጠየቅ አለብን። አሁን በጣም ከሎጂስቲክ አንጻር የቀረበው ነገር አለ። በየትኛው መዋቅር ላይ ምን ያህል መንገድ ለምሳሌ ያህል ሀዲያ ዞን ውስጥ ያለ ሰው ሆሳና ከተማ አስተዳደር ለመስራት የሚቸገር አይመስለኝም። ምን ውሎም አዳሩም እዛው ስለሆነ እዛ ላይ ገብቶ ለመደገፍ የሚቸገር አይመስለኝም። እዚህ ምስራቅ ያሉ ሰዎች እዚህ ሸርሸራ መጭመና እዚህ ሸርሸራ ቢዶ መስራት የሚቸገር አይመስለኝም። እድል አለ አሁን የኛ እንደ አመራርም እንደ ባለሙያም መሰረታዊ ችግራችንን ብዙ ጊዜ ቻሌንጃችንን ነው የምንዘክረው፣ እድላችንን መናገር አንፈልግም። ቻሌንጅ እዚህ ሀገር ላይ ስለ ቻሌንጅ በጣም ካወራን ተስፋ ያስቆርጣል። አሸናፊ የምንሆነው በቻሌንጅ ውስጥ ያለውን እድል መመልከት ከቻልን ነው። ይሄ መወሰድ አለበት። መጀመሪያ ይሄ ስራ ሲጀመር እኔ በዛ መዋቅር ነበርኩኝ። የዛሬ አስር አመት ገደማ የመጀመሪያ የመጣ ጊዜ በጣም ቻሌንጅ ነበረ። በጣም ሰው አልተመደበም፣ ብዙ ቻሌንጅ ነበረ፣ ግንዛቤው ገና ነበረ። ከዚያ የተሻለ መጥተዋል። አሁን አሁን ያለንበት ነባራዊ ሁኔታ እንደጀመር ነው አይነት አይደለም፣ ለውጥ አለ። ስለዚህ ከዚህ የተሻለ እንዳንሄድ የሚከለክለን ነገር ምን አለ? የትኩረት ጉዳይ የሁላችንም ነው መሆን ያለበት። የሃይማኖት ሰው፣ የንግዱ ማህበረሰብ፣ የእድሩ ሰው፣ ሁሉም ሰው ሲሰባስብ በጋራ ነው ውጤት ሊመጣ የሚችለው። የማስተባበር ኃላፊነት ግን ማን ይወጣል ካላችሁ፣ መንግስት ነው የሚወጣው። አዎ፣ የሃይማኖቱን ሰው የሚያስተባብረው ሌላም ባለድርሻ አካላትን የሚያስተባብረው የመሪነት ሚናውን የሚጫወተው መንግስት ነው። ሁል ጊዜም ወደፊት እንሂድ። ወደፊት ነው መሄድ ያለብን። ከትላንት የሚሻል ዛሬ፣ ከዛሬ የሚሻል ነገ ነው መታየት አለበት እንጂ የአምና የያዘን ነገር እዛም የሚያንከባልለን ከሆነ አስቸጋሪ ነው የሚሆነው ማለት ነው። ውድ ተመልካቾቻችን ለዛሬ ያዘጋጀንላችሁ ሳምንታዊ የወሳኝ ኩነት ፕሮግራም ይህን ይመስል ነበር። ስለተከታተላችሁን እናመሰግናለን። በሌላ ፕሮግራም እስከምንገናኝ ቸርን ሰንብት።